አሰላም አለይኩም ወረህመቱላሂ ወበረካቱህ ውድ እና የተከበራችሁ የጀሪ ፋሚሊ ቤተሰቦች እንዴት ናችሁ? ለ ይሁን ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ነው፣ አልሐምዱሊላህ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። እንግዲህ እዚህ ጋር እንደምታዩት እንግዲህ ዛሬ ስለ በግ ዶናንስ ቪዲዮ ልሰራላችሁ ነው የመጣሁት። ያው እንግዲህ ሁላችሁም ታውቁታላችሁ በግዶናስ። እንግዲህ በግዶናስ የማያውቅ ሰው አለ ብዬ አላስብም። እንግዲህ ይሄኛው ለሐስዋ ነው፣ እንግዲህ ለሐሞት ጠጠር ነው የሚባለው በእኛ በጣም በጣም ትልቅ በጣም ከፍተኛ መድኃኒት ነው እና አንዳንዴ እንዲሁ ሐሞት ጠጠር ሲኖርብን እንደዚህ በሕክምና እንደዚህ ተረጋግቶ ተረጋግጦ እንደዚህ ሲባል እንግዲህ ሁላችንም እንግዲህ ወዲያ የሚመጣለን ወደ ሆስፒታል መሮጥ ነው። ያ ደግሞ መሆን የለበትም ከቤታችን ቤታችን ውስጥ እንግዲህ በእንዲ ባልኩ እንግዲህ ራሳችንን ማከም እንችላለን። እኔ እንግዲህ ያው እርግጠኛ በሆንኩበት ነገር ላይ ነው እንግዲህና ቪዲዮ የምሰራው። ሁላችሁ ላይክ ላይክ እያደረጋችሁ ቪዲዮን ጀምሮት ቤተሰቦቼ፣ እንግዲህ ይህንን ይህንን ይመስላል እንግዲህ እኔ የማዘጋጀው ለባለቤቴ ነው እና እንዴት እንዴት አድርጌ እንደማዘጋጀው ደግሞ አሁን አሳያቸዋለኝ። በቅድሚያ ግን አጥቢው መልሳለሁ። እሺ እንግዲህ ቤተሰብ እንግዲህ ይሄው ዶናሱ እንግዲህ እንግዲህ ቤተሰቦች ላይ ይሄው በዶናሱን በእንዲህ መልኩ እንግዲህ አጥቤው ተመልሻል። ወይ ይታያቻል? ይሄው እንደዚህ አድርጌ አዘጋጅቻለሁ። አሁን እንግዲህ እዚህ ጋር ድስት አዘጋጅቻለሁ፣ ድስት አዘጋጅቻለሁ። ይሄው ወደ ድስት ውስጥ ጨምሯለሁ፣ ወደ አዘጋጀው ድስት ጨምሯለሁ። ቤተሰቦች ላይ ከዛም ለመቀጠል እንግዲህ ሁለት ብርጭቆ አዘጋጅቻለሁ። ያው እዚህ ጋር ሁለት ብርጭቆ ውሃ ያዘጋጅሁት በእንዲህ መልኩ አድርገን እንግዲህ ቀስ አድርገን እንግዲህ እናፈለዋለን። ቤተሰቦቼ አሁን ጋዝ ለኩሳለሁ። እሺ እንግዲህ ቤተሰቦቼ ይታያቸዋል። እንግዲህ በእንዲመርኩ እንግዲህ አንድ ሁለት ብርጭቆ ነው እንዳያችሁ ያስገባሁበት። ያው በጣም መቅናት ማለት ማለት መቅጣትም የለበትን መወፈርም የለበትም። ያው ከተንተከተከ በኋላ አረንጓዴ የሚወጣ ልክ እንደ አረንጓዴ ሻይ አለ አይደለ? ልክ አረንጓዴ ሻይ ነው የሚመስለው። ቤተሰቦች ስቦች ምንድን ነው እስኪ ፈላ ድረስ እንግዲህ እኛም ያው ትንሽ እናወራ ነው እና ቤተሰቦቼ፣ እኔ በጣም ማለትም ባለቤቴ ታመጣጠ ነበረበት እና ያ ሕክምና ሲሄድ እንግዲህ ያው ሕክምና በሚሄድበት ሰዓት የተለያዩ ነገር ነው እንግዲህ ዶክተሮች የሚሉት ያው ሳይዙ ማለት ነው። ትንሽ ነው፣ ትልቅ ነው እንደዚህ መውጣት የሚችልበት ደረጃ እና መውጣት የማይችልበት ደረጃ ደግሞ በኦፕራሲን ብለው እንደዛ ይላሉ። አንዳንዴ የሆነ የማስፈራሪያ ነገር ነው የሚመስለውና በጣም የሚያስፈራሩ በነገራችን ላይ እንደዚህ ሆስፒታል ስትሄድ፣ እንደዚህ ምስተሽፋ ሳይዝ ምናምን ሲነግሯችሁ መውጣት የማይችልበት ደረጃ በነገራችን ላይ በጣም በጣም ይሄ የሀሞጠቀር በጣም ከፍተኛ ህመም አለው። እንግዲህ ባለቤት እንግዲህ ያልደረሰበት እንግዲህ ምንም ነገር ሊያውቀው አይችልም። አላህ እንግዲህ ለሁሉም እንግዲህ ጀሚ ምስልምን እንግዲህ ያው ሽፋውን ይስጣችሁ እንግዲህ። እና እኔ እንግዲህ በባለቤት ቤቴ እንግዲህ ያየሁት ነገር ነው። እና በብዙ እንግዲህ ተሰርቶበታል። እንግዲህ ቪዲዮ እንግዲህ ያየሁት እንግዲህ ያው አንዲት ማስሪ ያነች የማስሪ የሆነች ቪዲዮ በሰራችበት ሰዓት ነው። እስኪ እኔ ስለምን አልሞክረውም? ያው መድኃኒት በነገራችን ላይ በጣም የሚያስጠላ ሁሌ መድኃኒት ሲዋጥ ሲዋጥ በጣም ያስጠላል፣ አሰልቺ ነው። እናም እስኪ እሷ የሰራችውን ቪዲዮ ካየሁ በኋላ ለምን እኔስ በቤት ውስጥ ለምን አልሞክረውም በማለት ሞክሬው ነው እና በጣም ስለተሳካ እንግዲህ ለምን እስኪ ለእህቶች፣ ለወንድሞች ለምን ይሄንን ቪዲዮ ለምን አልሰራም በማለት ነው እና ለመስራት የተነሳሳሁትን ቤተሰቦቼ እና እኔ መፍትሄ የሌለውን ነገር እንግዲህ እኔ እንግዲህ አልሰራም። በተጨባጭነት እንግዲህ ለሰው ይጠቅማል። ሞክሬው የተሳካል ነገር ለምን ለቤተሰብ እንግዲህ ላላወቀው ላልሰማው፣ እንግዲህ ለማያውቀው እንግዲህ ያው ላሳይ፣ ላስተማር በማለት ነው እና ቤተሰቦች እንዲህ እያደረጋችሁ እንግዲህ በጣም ተፈልታላችሁ ቤተሰቦች። እንዲህ መልኩ ማለት ነው። እንዲህ እያደረጋችሁ ግድ በደንብ ትክትክ ታደርጉታላችሁ። ቢያንስ ከአምስት ደቂቃ ልክ እስከ አስር ደቂቃ የሚሆን ትክትክ ታደርጉታላችሁ። ልክ ሻይ እንደማፍለፍ ማለት ነው። ያው በእርግጥ ያው እንደ ሻይ ሆንም የሚያሻይ ሲንተከተክ ምንድን ነው ይጎመዝ የለ እንደዛ መሆን የለበትም። ይሄ ግን እንደሻይ እንደሻይ አይደለም እና በደንብ አድርጋችሁ ካፈላችሁት በኋላ ራሱ በቃ ከለሩ ይሰጣችኋል። እንዲ ትክትክ ሲል ገና ራሱ ገና መንተክተክ እራሱ አልጀመረም፣ ግን ይኸው ትንሽ ከለር ይዟል እና በጣም ቆንጆ፣ በጣም ትልቅ መፍትሔ ነው። እመኑኝ፣ እመኑኝ። ተመሰግኛላችሁ። ኮሜንት ላይ ጻፉልኝ፣ እንግዲህ ሞክራችሁ ከተሳካላችሁ፣ እመኑኝ። በጣም ቢያንስ እንኳን በቀን በእንደዚህ አይነት መልኩ ይህ ያክል እንኳን በተጠቀሙ አንድ ሶስት ብርጭቆ ሁለት ብርጭቆ እንደዚህ በቀን ብትጠጡ፣ ምን እንግዲ ሳምንት ባላነሰ ውስጥ እንግዲህ በጣም በጣም ሕመም አለው። በእርግጠኝነት ነው የምነግራችሁ። ሕመም አለው፣ ግን ደግሞ በጣም እንት ይላል። እንደዚህ ፍርክስክስ እያለ ነው በቃ ይሄ ድንጋዩ እንግዲህ የሚወጣው። በጣም በጣም ሕመም አለው። በጣም ግን ደግሞ አመኑኝ፣ በአጭር ጊዜ ውስጥ በጣም ወደ ጤንነታችሁ ትመለሳላችሁ። ሞክሩት ሞክሩት። ሺህ ቤተሰቦቼ ካለመሞከር እንግዲህ መሞከር ይሻላል። በእርግጠኝነት ነው እኔ የምነግራችሁ። ያሁን የሞክር የሆነ የተሳካልኝ ነገር ነው በባሌ ቤት ያየሁት ነገር ነው ብያቸዋለኝ ና ሞክሩት። በጣም ትልቅ መፍትሄ መድኃኒት ነው። አንድም ሕክምናም ፋርማሲ ስትሄዱ የመድኃኒት ዋጋ ውድ ነው። ሁለትም ደግሞ መድኃኒት እንግዲህ ብዙ ሰው መድኃኒት የሚወድ ሰው የለም ከይህ ጀምሮ እንግዲህ መድኃኒት እኔ በጣም ነ እያልኩ ሲጀመር ነው። በእንዲህ መልኩ እንግዲህ ይታያቸዋል። ላያቸው በእንዲህ መልኩ በጣም እኮ ደስ የሚል ከለውራሱ ይታያቸዋል። በጣም የሚያምረው እንደዚህ በአንድ አስር ደቂቃ እንደዚህ ትክትክ የምታደርጉት በጣም ክለሩ ክለሩ እየመጣ እየመጣ ይሄዳል እየመጣ ነው እንትን የሚለው እሺ ቤተሰቦች ሳና ቤት እንደሚያል ክለሩ ራሱ በበጣም ትልቅ መፍትሄ በቃ በጣም በጣም ሰብስክራይብ ያደረጋችሁ ቤተሰቦች አዲስ ከሆናችሁ ሰብስክራይብ የምትለውን በተናዋን እየተጫናችሁ የጄሪ ፋሚሊ ቤተሰብን እንድትቀላቀሉ ላለሁ። እንዲሁም ደግሞ ነባር ከሆናችሁ ደግሞ ላይክ ላይክ እያደረጋችሁ ቪዲዮን ጀምሩ ትላለሁ። እንዲህ እያደረጋችሁ ማለት ነው። ግን ደግሞ እንደዚህ በተም ተከተተ በኋላ ወዲያው አድርገን ወዲያ ደግሞ አይደለም፣ ይሄ ወደ ብርጭቋችሁ ይሄ ሻይ የምጠጡበት ካሳአለ ብርጭቆ ወደዛ ላይ ወዲያው እንዳገለበጡት። እሺ ትንሽ ለሶስት ደቂቃ ያክል ክዳኑን ዘግታችሁ ትንሽ አሳርፉት። እሺ በትኩሱም አይጠጣም። በጣም ደግሞ በትኩሱ እንዳጠጡት ቀዝቀዝ ሲልባችሁ ማለት ነው። በሻይ መልኩ ነው መጣጥ። ስኳር አይጨመርም፣ በባዶ ነው የሚጠጣው። ትንሽ ጣዕሙ ትንሽ እንደ ያስቸግራል። ትንሽ ምንድነው? ይሄው ደግሞ ስኳር አይደረግበትም፣ በባዶ በባዶን የሚጠጣው። በጣም በከፍተኛ በትውሉ በአፋጣኝ ነው እና ወደ በአፋጣኝ ለገላላችሁ እንግዲህ ብዙ በአፋጣኝ ነው ውጤት ንታይበት ቤተሰቦች፣ ይኸው ለንዲ መርኩ አድርገን እንግዲህ አዘጋጅ ስሟል። አሁን እንዘጋውና ጋዛችንን ክድም አድርገን እናቆይዋለን። እንሽ ይመጣል። እሺ እንግዲህ ይህ ቤተሰቦች፣ ይኸው ብርጭቆና እዚህ ጋ ማጥለያ አዘጋጅቻለሁ ማለት ነው። አሁን እንዴት አድርገን እንደምንቀር አሳያችዋለሁ። ይቅርታ ማጥሪያችንን እናደርግና ነገራችን ላይ በአንድ እጄ ነው ካሜራ ይዤ የሚቀርጸው እንዲያደርጌ አድርገን ማለት ነው የምናዘጋጀው። ይኸው ይታያችሁ እንዴት እንደሚያምር ከለሩ ራሱ እና ቤተሰቦች እንዲያደርጋችሁ ቢያንስ ለአንድ ሳምንት ያክል ብትጠቀሙ ማለት ነው፣ ጠዋት እና ማታ። ጠዋት ሁለት ብርጭቆ ማታ ደግሞ ሁለት ብርጭቆ። ያው ቤት ውስጥ ስትሆን ነው እንጂ ያው ውጭ ሆናችሁ ያሸናችኋልና፣ ጠዋት ሁለት ብርጭቆ ማታ ደግሞ ሁለት ብርጭቆ ለአንድ ሳምንት ያክል ብትጠቀሙት፣ እመኑኝ እመኑኝ ትልቅ መፍትሄ ታገኝ ታገኛላችሁ እናም ሞክሩትና እስኪ እንግዲህ የሞከራችሁትን እንግዲህ ያገኛችሁበትን ለውጥ ኮሜንት ላይ ያስቀምጡልኝ። እንግዲህ በጣም አመሰግናለሁ ስለተከታተላችሁኝ። ቪዲዮን ከወደዳችሁት ላይክ ላይክ እንዲሁም ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ የሚለውን በተን ተጫኑ እላለሁኝ። ይህ በሌላ ቪዲዮ እንግዲህ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረከቱ።